ባንቲ ሉሊትን በህገወጥ ደላላ ወደ አረብ ሀገር ሊልካት እንደሆነ ከደላላ ጋር ሲያወራ ዳዊት ከኋላ ቆሞ ያዳምጣል። ባንቲ እንግዲህ ማንም የለ ብሎ ከፈለክ እዛ ምድረ በዳ በረሃው ላይ አሸዋ ውስጥ ቅበራት ከፈለክም እዛው አዝልቀ ለአረብ ጭኗን ስትሸጥ ትኑር እያለ ስልኩን ሲያወራ ዳዊት እየሰማው ነበር። ሰላም ቤተሰቦቼ እንዴት አላችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሁላችሁ በእያላችሁ በሰላማችሁ ብትረክሱ በትንጋላችሁ ሙስሊም ወገኖችም ሰላም ብያላችሁ፣ በእያላችሁ በሰላማችሁ ብዛ። ዛሬ እንደተለመደው በሌላ በአዲስ ቪዲዮ በአዲስ ድራማ መጥቻላችኋለሁ። ለዚህ ቻናል አዲስ ቪዲዮ መጥቶ Subscribe Like Share እያረጋችሁ አበረታታችሁኝ ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። ትንሿ ሙሽራ በጣም አስተማሪ ልብ አንጠልጣይ ድራማ ነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ባንቴ ከነዳዊት በር ቆሞ ስልክ ከደላላው ጋር እያወራ ዳዊት ከኋላው እንዳለ አልሰማም አላይም። ደላላው ጋር እንግዲህ ደውሎ፣ ከፈለክ እምድረ በዳ በረሃው ላይ በአሸዋ ውስጥ ቅበራት፣ ከፈለክም እዛ አዝልቀህ ለአረብ ጭኗን ስትሸጥ ትኑር። ብቻ በአፋጣኝ ከዚህ እንድትሄድ ከዚህ እንድትወጣ ነው እምፈልገው እያለ ስልኩን ሲያወራ ዳዊት ጆሮን ሰጥቶ እያዳመጠው ነበር። ጭኗን ሰታ ሲል ሲሰማ ግን መቋቋም አቅቶት ቶሎ ብሎ ባንትዬ፣ አንተ ምን እያወራ ነው ብሎ ያንቀዋል። ቆይ ማለት ምን ብሎ ባንትዬ ሲሩበተበት ዳዊት ቶሎ ብሎ ወደ ግራ፣ ወደ ቀኝ አየት አድርጎ ቶሎ በሩን ከፍቶ እግቢ ያስገባዋል። አንተ እዛ ሳውዲ ታስረ ተጠርሻ አይደል የመጣው ያ ሁሉ መከራ ያ ሁሉ ሲቃ ደርሶብኛል ብለ ዛሬ እንዴት ሰዎችን በህገ ወጥ እንዲሄዱ እንዴት በረሃ ውስጥ ይቅሩ ትላለህ? እንዴት ያ ሁሉ መከራ ደርሶብህ ለሌሎች መከራ እንዲደርስባቸው እንዴት እንደዚህ አይነት ነገር ታወራለህ? እያለ ዳዊት ሲነግረው እሮዛ ከቤት ሰማና ሲጨቃጨቁ ትመጣለች። ዳዊት በጣም ተናዷል። የባንትዬን አንገት አንቆ ነበር የሚያወራው። አንተ ወራደ እንዴት ነው እሱን እንደዚህ የምታናገረው? ቆይ ምን አድርግ ነው የምትለው? እ ብላ ሮዛ ስትለው፣ አንቺም አታቂው ነገር አለ። ምንስ ቢሆን እንዴት እንዴት አደርገዋለሁ እንዴት እንደዚህ ትናገራለህ እያለች ለባንክ የመቆርቆር ትጀምራለች። ከዛም እንግዲህ እንደዛ ብላ ካለ ያያቻቸው በኋላ አንቺ እኮ የገባሽ ነገር የለም ታውቂያለሽ፣ እሱ በጆሮ የሰማሁትን ነገር ነው ለምን እንዴት አደርጋለሁ ያልኩት። እሱ ቆይ አሁን አይደል እንደ እዛ ሲሰቃይ አንድ የእስር ቤት አንድ የቡን ቦታ ሲሰቃይ ቆይቶ እየመጣው እና ለምን በሌሎች ላይ ይፈርዳል? ይሄንን ስታቂ ያለሽ በፍጹም እንደዚህ ያደርግም ተሳስተ ነው እያለች ልታስተባብል ብትሞክርም፣ ሮዛ ዳዊት ግን በፍጹም ሊያምናት አልፈለገም። ከባንትዬ ጋር ተፋጧል። ባንትዬ እንግዲህ ከሮዛ ጋር የበፊት ፍቅረኛ ሞች እንደሆኑ እንኳን ያውቁ። በቃ እኔ ዳዊት እዚህ አገር ላይ ከሮዛ እና ከአክስቷ ውጪ ማንንም የለኝም፣ ማንንም። አንተ ደግሞ ይሄን በሚሰጠኝ ቁርስራሽ እቤት በመቀመጤ ልት ልትናገረኝ አይገባም። ስለዚህ ለዛ ነው እንደዛ ያወራሁት ብሎ ሊያስረዳው ቢሞክርም ዳዊት አልሰማህም። በሰዎች ሲቀይ የምትደሰት ከሆነ ይህን በደም የተጨማለቀ ጅህን ከትከሽ ሊያንሳ ብሎ ይገፈትረዋል። ዳዊት እንግዲህ ከሮዛ ጋ ይገናኙና በቃ ዳዊት በጣም ጠርጥሯል። አሁን እሱ ከጠረጠረ አስቦ የሚፈጠረውን ነው የኔም ትዳር ይፈርሳል። ስለዚህ አሁን እንዴትም ብለን የሉሊትን ልብ ማነሳሳትና እሱን ወሬ ማስቀየስ አለብን። እሺ ምን እናድርግ? እንዴትም ብለን ወሬ አስቀይሰው ትለዋለች። ከዛም እንግዲህ በንትዬ እንደለመደው ዳዊትን ያገኘውና በጣም የሚወዳት የሚያፈቅራት ልጅ እንደነበረች እዛ ሳይታሰር በፊት ብር ሁሉ ለእሷ እንደሚልክ ይነግረዋል። ከዚም ታስሬ ስመጣ በሷ እዚህ አርግዛ ጠበቀችኝ። በ የሷን ልህ ነው እንደዛ ብዬ የምናገረው። አረብ ሀገር የሚሄድ ደላላ አገናኝ ስትለኝ ለዛ ነው። አረብ ሀገር ሄዳ ጭኗን ትሽጥ ከፈለክ አሸዋ ውስጥ ቅበራት ያልኩት ለዛ ነው። እሷ ህይወቴን ሁሉ አጨልመዋለች። እዛ ስለክላትን ብር የነበረውን ጨርሳ ስመጣ ልቀበል ብላኛለች ብዛም በአግብታ ወልዳ ባሏ ጥሏት ሄዶ ግን መንገድ ላይ ስትሰቃየች፣ አሁን በጣም ደስ ብሎኛል። የእሷን ነገር ነው ያወራሁት። ታዲያ ብትሆንስ ግን ያወራኸው ነገር ምንም ከተያያዝ ነው ኢሾ ጋር የሚያገናኘው ነገር ያለ አይመስለኝም። ብለውም ብቻ ባንትዬ በባሌም በወሌም ብሎ ዳዊት እንዲያዝንለት አድርጓል። ሮዛ እንግዲህ ሉሊትን ስለምትጠራጠራት ወይም ባሏን ትቀማብኛለ ይላል ስለምትፈራ ቤተሰቦችንሽን ማጣት ካልፈለግሽ የቸልተኝነትሽን እናትሽን አስወግደሽ መሄድ አለብሽ። ወይ እናትሽን ወይ አንዳቸውን ታጫለሽ፣ ጭራሽ ወይ ሁለቱንም ታጠቅቸዋለሽ። የእነሱን ድህነት ማየት የማትፈልጊ ከሆነ የምልሽን አድርገሽ ቶሎ መሄድ አለብሽ። ነገ ዛሬ ካልሽ፣ አንቺ በትክክለኛው መንገድ ብለሽ የምትጓዥ ከሆነ አራት አምስት ዓመት ይፈጅብሻል፤ ለዛውም ይሄ ላይሳካልሽም ይችላል። አሁን ግን ያመቻቸውልሽ እድል በጣም አሪፍ ነው። እነሱም ደግሞ እንደኔ ነው የሚያውሽ ቤተሰቦች ናቸው ብዬሽ ስትላት፣ በቃ በጣም ፈርቻለሁ። በፍጹም ግን ዳዊት እንዳያቅ፣ እሱ ካወቀ ነገሮች ከባድ ነው። እኔም እሱ እንዲያውቅ አልፈልግም ብላ ሉሊት በፍራት በጭንቀት ትዋጣለች። እናትየዋ ትደውላትና እናትየዋን ታወራታለች። በቃ እናቴ ከዚህ በኋላ በተስፋ ነው